ቀጣዩን ፓርት ይዤ መጥቻለሁ፣ በላይክ ጀምሩ። በጣም ያሳዝናል። የቤቲ እናት ጽናትን በፖሊሶች አስያዘቻት ማለት ነው። ካስያዘቻት በኋላ የሰራችንም ስራ በፖሊሶች አጋልጣ፣ እንደዚህ ልጄን በትራስ አፍና ገላታለች ማለት ነው። እናም መታሰር አለባት ብላ የቤቲ እናት ጽናትን አሳሰረቻት። እናም ኪራ ምን አይነት አረመኔነሽ እንዴት አፍነሽ እንደዚህ ታደርጊያታለሽ? እኔ ካንቺን አልጠብቅም። በእርግጥ እንደበደለችሽ አውቃለሁ። የትኛውም ያህል እንኳን ብትበድልሽ እንዴት ይህን ታደርጊያለሽ? ጽናት ብሎ በጥፊ አጠናገራት ማለት ነው። ኪራ ጽናትን በጣም ያሳዝናል። አንዳንዴ ትግስታችን ከአቅማችን በላይ ሲሆን የምናደርገውን አናውቅም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም ደግሞ ቪዲዮን በመሀል በመሃል አስገባላችኋለሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ እና ውድና የተከበራችሁ የጽናት ድራማ ተከታታዮቼ እንዲሁም ደግሞ የጽናት ድራማ ተወዳጁና ምርጡ አስተማሪ ድራማ ሆኖ ይገኛል ማለት ነው። እንደተለመደ አስቴታችሁን በኮሜንት አስቀምጡ ማለት ነው። ከፅናት ድራማ ምን ተማራችሁ? አስተማሪና ምርጥ ድራማ ነው። እናም በዛሬው የተፈጠረው ነገር በእርግጥ አንዳንዴ ትግስታችሁ ተማጦ በሚያልቅበት ሰዓት በቃ ከአቅማችሁ በላይ ሲሆን የምታደርጉትን አታውቁም። እኔ የተረዳሁት እንደዛ ነው። ጽናት እንኳን ሰውን ለመግደል ይቅርና እንደዚህ አይነት ወንጀል ለመስራት ይቅርና በጣም ለሰው ሪስፔክት እና በጣም ክብር ያላት እንዲሁም ለሰው ልጅ ትልቅ ክብርና ትልቅ ቦታ የምሰጥ ልጅ እንደሆነች ነው የምናውቀው። ነገር ግን ከአሁን በኋላ ትዕግስቴ ተማጡ አልቋል፣ አልቻልኩም ብላ ለሰኒ በትራስ እኮ ቤቲን ሲጣረኳት አፈንኳትኝ እኮ ገደልኳትኝ ስትላት፣ ቤቲ ደግሞ እሰይ አለች። እንዴ እሰይማ አትበይ! እኔ ለራሴ ደንግጫለሁ። እውነት እሙት፣ ደንግጣ በቃ ግራ ተጋብታለች። መንቀሳቀስ ሁላ አትችልም፣ ፈዛን የቀራችው። የሚገርማችሁ ነገር ማለት ነው። እና እንደዛ እሰይ ስትል ምንድን ነው አንቺ ደግሞ እሰይ የምትይው አለቻት፣ ማለት ነው። እና አንቺን አሰቃይታሻለች እኮ። ብታሰቃየኝ እስታዳ ብታሰቃየኝስ በእርግጥ እኔ ትግስት የተማጡ አልቆ ነው፣ አልቻልኩም። በቃ ምንም የምቋቋምበትም ሀይልም የለኝም፣ በቃ አልቻልኩኝም ማለች ማለት ነው። ማን ጽናቴ ማለት ነው። የሚገርም ነገር፣ ከዛም በኋላ ኪራ በጣም አዘነ፣ በጣም አዘነ። የቤቲ እናት ደግሞ ያዙኝ፣ ልቀቁኝ ነው ያለችው። በቃ ያዙኝ፣ ልቀቁኝ። እኔ እንደዚህ ታደርጋለች ብዬ አንድም ቀን አስቤም አላውቅም። እኔ እኮ ልጄ መጠለያ አታ ሳይሆን የምትበላው የምጠጣው አታ ሳይሆን ከበሽታዋ እንድታገግምልኝ ብዬ ይዤ በመጣሁት እንደዚህ ጉድ ትሰርኛለሽ ምን ባደርግሽ ነው እንደዛ አልቅሼ እግርሽ ላይ እኔ ወድቄ እየለመንኩሽ እንደዚህ አይነት ነገር ልጄ ላይ ወንጀል ታደርሻለሽ የትኛውም ያህል እንኳን ብበድልሽ ለምን ግን ለምን በጣም አለቀሰች በጣም አዘነች ኪራ ማዘነ። ኪራ ደግሞ የተሰማው ነገር ቢኖር ሀደራዬን በላው ነው ያለው። ምክንያቱም ሀደራ የተሰጠው ለኪራ ነው። እባክን ትንሽ እስክታገግምና ትንሽ እስክሻላ ድረስ አንተ ጋር ትቆይን ያለችው። እንደውም እንዲህ ብላ ነበረ የቤቲ እናት፣ እኔ ጋ መቆየት ትችላለህ፣ ለሳምንት ጽናት የምትቆጣ ከሆነ ለሳምንት ታገስ እኔ ጋር ስትለው፣ በፍጹም እኔ ቤቴን ትዳሬን ጥዬ አልሄድም፣ አለበለዚያ ወደዚህ አምጫት ነው ያለው። እናም እሱ ወዳለበት ነው ይዛት የመጣችው። ቤቲን ይዛት በመጣችበት ሰዓት እኔ ና እሷ አንድ ላይ በፍጹም ልኖር አልችልም ያለችው ጽናት፣ በፍጹም ለደቂቃ ለሰከንድም ልኖር አልችልም ከእሷ ጋር። በጣም ብዙ ነገር አሳጥታኛለች፣ ብዙ ነገር ያሳጣችኝ ናት። አሁንም ደግሞ ትዳሬን ለማበላሸት ነው የመጣችው። ምንም አላበደችም እያስመሰለች ነው አለች። ነገር ግን ይህን ሁሉ ነገር ጽናት አምና መቀበል አልቻለችም። በጣም ተናደደች። በጣም በጣም በጣም ስሜት ውስጥ ስለነበረች ነው ይሄንን ወንጀል የፈጸመችው። እናም ወዲያውንም ለፖሊሶች ደውላ የሰራችውን ወንጀል ቀጥታ ለፖሊሶች ተናገረች። ፖሊሶቹ መጥተው ጽናትን እስር ቤት ወሰዷት ማለት ነው። በጣም ያሳዝናል። የሚገርማቸው ነገር እና ልጄን ገላብኛለች በትራስ አፍና በተኛችበት የዳፍን አገላብኛለች ብላ አመለከተች። የማን የቤቴ እናት ማለት ነው። ያልተጠበቀ ነገር ነው የተፈጠረው። በጣም ያሳዝናል። አንዳንዴ ትዕግስታችሁ ሲያልቅ፣ ይሁን ያላሰባችሁት ነገር ነው የሚፈጠረው ማለት ነው። ከባድ ነው። በቃ ምንም ያላሰባችሁት ነገር እንዴት ይሄ ሊሆን ይችላል? እንዴት ይሄ ሊሆን ይችላል? በፍጹም ይሄን ላደርግ አልችልም እስክትሉ ድረስ ነው የምታደርጉት እና ከፈጸመች በኋላ ተንቀጠቀጠች። እዛው ፈዛ ፈዛ ቆማ ቀራች ማለት ነው፣ እንደ እንጨት ማለት ነው። በቃ በፍጹም ጽናት አታደርጊው፣ በፍጹም አታደርጊው። ይሄማ ሊሆን አይችልም፣ ውሸት ነው። በቃ ያልቀበጣጠረችው ነገር የለም። ግን ኪራ እንዲ እንዳደረሰ፣ የቤትን እጅ እንዲ ሲያንቀሳቅስ ትንፋሽ የሚባል ነገር የለም። በጣም ደነገጠና በጥፍ ያጠናገራት። ምን አይነት አረመኔና ጨካኝ ነሽ አንቺ? ምን አይነት ጨካኝ ብትሆኝ ነው እንደዚህ ያረግሽው? አረ ኪራን ያልገደልኳትም አልገደልኳትም እኔ አይደለሁም እኔ አይደለሁም ታዲያ ማን ነው ተናገሪ ሳላቅ ነው እንዴት ይሄማ ሊሆን አይችልም በፍጹም ሊበላ ተነሳ በስተመጨረሻም መጨረሻም እናቲቱ ከሰማች በኋላ ሀይለኛ ችግር ተፈጠረ ቤት ውስጥ እናም ጽናት እንድትታሰር ተደረገ በጣም ያሳዝናል በስተ መጨረሻም የቤቴ የቀብር ስነስርዓቱ ተፈጸመ ማለት ነው እና ላትመለስ ላትመለስ ላትመለስ አስወገደቻት። ስሜታዊ ሆናን ያስወገደችው በጣም ስሜታዊ ነበረች። የሚገርማችሁ ነገር ማለት ነው ማን ጽናት በጣም ስሜታዊ ነበረች። ግን ኒና ልታረጋጋት ብትሞክርም በፍጹም ለደቂቃ ልትረጋጋ አልቻለችም። በቃ የሌለ የሌለ ባህሪዋ በሙሉ ተቀይሯል። የጽናት ኪራን ለማናገር አንድ ሰከንድ ራሱ አሰጠውም ይሄ ሁሉ በማን ምክንያት ነው? በኪራ ምክንያት ነው ትግስቷ የተሟጠጠው። በቃ እንደዚህ እንደ እብድ ሊያደርጋት የቻለው ሁሉ በኪራ ምክንያት ነው እንጂ ጽናት እንደዚህ አልነበረችም። ጽናት እንደ ስሟ የጸናችና ጥሩና መልካም እንደነበረች ነው የምናውቀው። ነገር ግን ብዙ ነገር ታገሰች፣ ብዙ ነገር ቻለች። አሁን ላይ እኔ ትግስት የተሟጠው አልቋል፣ በፍጹም ለሰከንድም ከቤቴ ጋር መኖር አልችልም ስትል ነበረ በባለፈው ግን ኒና ልታረጋጋት ብትሞክርም በፍጹም ልትረጋጋ አልቻለችም። ግድግዳውን እየመታች እያለቀሰች ምን አይነት ቀን ነው ከኪራ ጋር የተገናኙት? ወይኔ እድሌ እያለች በቃ ራሷን እየወቀሰች ምን ልበላችሁ፣ ምን ልበላችሁ። እና አንዳንዴ የሆነ ሳታስቡት ነው ህይወታችሁ ላይ የሚገጥመው ሳታስቡት የሆነ ነገር ይፈጠራል እና ከባድ ነው በነገራችን ላይ በጣም ያሳዝናል። በጣም ነው የሚያሳዝነው ማለት ነው። ያልጠበቀችው ጽናት፣ ያልጠበቀችው ነገር ነው የተፈጠረ። ኒና እባክሽን፣ ጽናት ተባረ፣ እባክሽን ተረጋጊ፣ እባክሽን ተረጋጊ፣ እባክሽን ተረጋጊ አለቻት ደግማ ደጋግማ። አይ በፍጹም በፍጹም አልረጋጋም፣ ከዚህ ቤት ካልወጣች፣ ውጪልኝ፣ ቤት ያለቻት መጀመሪያ። በፍጹም አልወጣም አለች። አሁንም ውጪልኝ፣ አልወጣም አለቻት። እንደገና በድጋሚ ውጪ ልኝ አለቻት። አልወጣ ማለት ነው። አሮጣ ሄዳ ኪራ ካልመጣ ከዚህ ንቅንቅ አልልም ማለች። ከዛ በስተመጨረሻ ሄዳ ማለት ነው በስተመጨረሻ ሄዳ ክላስዋ ላይ ተኝታ ነበረ። የማን የነ ኪራና የነ ጽናት ክፍል ላይ ማለት ነው ሄዳ ተኝታለች። እንቅልፍ ወሰዳት። የሚገርማችሁ ነገር እና እንቅልፍ በወሰደባት ቦታ ነው ያፈነቻት፣ ፍንን ያደረገቻት እዛው በተኛች። ለምን ስሜታዊ ነች? በጣም ስሜታዊ ነበረች፣ እና ኒና ለማረጋጋት ሞክራለች። ምሩዬም እባክሽን ተረጋጊ፣ አሁን ላይ ቤቲ ጤነኛ አይደለችም። በንግግሯ አይተሽ ገምች እንጂ እያስመሰለች ነው ለማለት እኮ ብታስመስል ኖሮ ሽንቷን አልጋ ላይ ባለቀቀች ነበረ። የኒና አልጋ ላይ ሽንቷን እኮ ለቃለች። ታዲያ ጤናማ ብትሆን እኮ ቤቲ እንደዚህ አታደርግም። ስለዚህ ጽናት የተረጅ በእርግጥ አውቃለሁ ትዕግስትሽ እንዳለቀ ሁሉም ነገር ካቅምሽ በላይ እንደሆነ ይገባኛል፣ ግን አለቻት እባክሽን ታገሺ። ከመጀመሪያው አይበልጥም ታገሺ። አውቃለሁ ብዙ ውጣ ውረዶች ብዙ መከራዎች በአንቺ ሕይወት ላይ እንደሚፈራረቅ ይገባኛል። ፅናት ግን ጤነኛ ብትሆን ኖሮ የኔን አፍራሽ ላይ ሽንቷን ባለቀቀች ነበረ። ስለዚህ አስተዊ፣ ጤነኛ አይደለችም እያስመሰለችም አይደለም። የእውነት አብዳለች፣ ለይቶላታል። እናም እስክታገግም ድረስ ትንሽ ታገሻት። ስታገግም ኪራ ወስዶ ለእናትየው መልሶ ይሰጣታል። በባለፈውም ኪራ እያወራ ምንድን ያለው እሷ ብቻ ትንሽ ይሻላት ታገግም እንጂ ወስጄ ነው እሞረውራት ብሎ ሲያወራ ሰምቻለሁ ብላ ምሩ ጽናትን ለማስረዳት ብትሞክርም በፍጹም ይሄ ሊሆን አይችልም ከአቅሜ በላይ ሆኗል ብላ በቃ። ምን ልበላችሁ ያው አንዳንዴ እኛ ከወሰንን ወሰንን ነው። ያው ውስጣችን አንዳንዴ በቃ ቅጥል በሚልበት ሰዓት ለመወሰን እንቸኩላለን ማለት ነው። የሚገርማችሁ ነገር በቃ ውሳኔያችን የሌለ ነው እና ቢሆንም አንዳንዴ ቆም ብለን ብናስብ ይሻላል ማለት ነው። በእርግጥ ውስጣችን በተለያየ ነገር ቢጎዳም፣ ብንጨነቅም ከመጀመሪያው አይበልጥም እንደምንም መቻል አለብን። ለማድረግ የምንሞክረውን ነገር ደግሞ ቆም ብለን ማሰብ አለብን ማለት ነው። ስሜታዊ ሆነን የምናደርገው ነገር መልሶ ስለሚቆጨን ነው። ቤተሰብ እስኪ ከፅናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ውድና የተከበራችሁ እናም በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። የፅናት ድራማ አሪፍና አስተማሪ እንዲሁም ተወዳጁ ድራማ ነው። ስለዚህ እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ጽናት ያው ከዚህ በፊት ትዕግስተኛ እንደነበረች ሁላችንም እናውቃለን። ትዕግስቷ ተሟጦ በማለቁ ነው ይህንን ወንጀል የፈጸመችው እና ማ አሁን ላይ እስር ቤት ትገኛለች። በጣም ያሳዝናል። በጣም ከባድ ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ፣ ተመልሰን እስክንገናኝ ባይ ባይ።